እሱን የምንታወራ አይፈቅድልህም እኔ ደግሞ ጉዳዩ የኔን ያቅሹ አደለ ዝም በልና እኛ እኮ ይሄ የእርጎ ዝንብ የምር የእርጎ ዝንብ አንዳንዶቻቸው ደግሞ አቤላ ትክክል ነው አቤላ ትክክል ነው አቤላ ትክክል ነው ሩታና ጥፋተኛ እሺ ዛሬ ነጻነት ልጁ የአብርሃም ነው ብላ ልትመጣ ነው እሺ ከማጎን ነው የምትሆኑ ለእውነት ነው የምትቆሙት ወይስ ለውሸት ለየትኛው ነው የምትቆሙት አስዋ ዛሬ ነጻነት ከአቤላ ጋር ትመጣና ልጄ ከአብርሃም ነው የወለድኳት ብላ ልትናገር ነው ከማጎን ነው የምትቆሙት ከአብረሽ ነው ወይስ ከነፃነት ነው ለውሸት ነው የምትቆሙት ወይስ ለእውነት አቤላ የተናገረው ነገር ትክክል አይደለም ሲቀጥል ደግሞ ሁላቸውም የተወርሱ የተባሉ ዛሬ ማለት ነው ይካሄድባቸዋል እነ ሩታ ናብርሽ የሩታ ወንድም ቀጥሎ ደግሞ ይሄ አቤላ አንተ ሴታ ሴት ቀጥሎ ደግሞ እነ ቡዝዬ ቡዝዬ መጥፎ አልተናገረችም የኔ ውድስ መርቶ ማለት ነው ማናትና ነፃነትና እነ ብሩኬና ሀይሜ አቤት ሲቆጠሩ ብዙ ሆኑ እናንተ ጋይስ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ድነት ከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ልን በእያላችሁ በሰላም እና ጤና ደስታ እመኛላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። እናንተ ታመደሙ ለላይክ አድርጉ እንዴ ምን ነው እናታሽ ቃብጣችሁ ልሞቱ ነው እንዴ? ለምንድን ነው ሰብስክራይብ ማታደርጉኝ? እኛ አረብ ሀገር ሴቶች ማለት ነው። ለምንድን ነው የማትተባበሩን? ነገ የእናንተ ብትወድቆ የምናነሳቸው የምንደግፋቸው እኛ እርስ በራሳችን አይደለም እንዴ? ከደግፋችሁ ልሞቱ ነው? ደግፉን። የምሬ ነው ብላችሁ ሌላ አቤላ ሩታን ሲናገራት ወይም ደግሞ እንደዛ ኮስተር ብሎ ሲያመናጭቃት፣ አቤላ ትክክል ነው። ምንድነው ሩታ ሩታ ብላችሁ ልሞቱ ነው ወይ? ሩታ ሩታ ብላችሁ ባልጌ የብልግና ጽሁፍ የምጽፉ ማለት ነው፣ ኮሜንት ስር፣ የምር ብልግና፣ የመጨረሻ የእኔ ቤት የእኔ ዩቲውብ ቻናል ፔንሲዮን ቤት አይደለም እሺ። ፔንሲዮን ቤት አይደለም። የብልግና ቃላታችሁ እዛ ሄዳችሁ ተጠቀሙ። አስተዳደጋችሁ፣ ያደጋችሁበት ማህበረሰብ ጋር ሄዳችሁ ተናገሩ። ሲቀጥል ደግሞ እዛ ቤተሰቦቻችሁ ጋፋችሁ ክፈቱ። እንደዚ ቆሻሻ ቃል ያሳደገችሽ እናትሽና አባትሽ ጋር ጻፉ ማለት ነው። እኔ ቤት እንድጽፉ በተአምር አልፈቅድላችሁም። እንደዚህ አይነት ብልግና ንግግር ስጽፉ እኛ ቻናላችን ራሱ አደጋ ላይ ይወድቃል። አያችሁ አደለ? ሴትነታችሁ እራሱ ታጠራጥሮኛላችሁ ብያችኋለሁ። ስለ ሩታ ስለ ብልግና እንዴ፣ እንዴት እንዴት አስችሏችሁ ነው ብልግና ንግግር የምትናገሩት? ኧረ ፈጣሪ! ኧረ እናንተ ያላቅላችሁ መጨረሻችሁ ያላቅም እናንተ ማለት ነው። ለማንኛውም ዛሬ ነጻነት ልጁ የአብርሃም ነው ብላ እንግዲህ ልትመጣ ነው፣ ውድ ቤተሰቦች። ነገር ግን አብርሃም ልጅ የለውም ብያችኋለሁ። እሺ እናንተ እንደዚህ ብላ በውሸት ስትመጣ ከማጎን ነው የምትቆሙት? አሁን እውነትም የአብርሃም ነው ብላችሁ አብርሃምን ልታንቋሽሹ ነው ወይስ ነጻነት እውነተኛ ናት ብላችሁ እነ እሷን ልትደግፉ ነው? የምን ልትሆኑ ነው እንዴ? ለእውነት ቁሟ፣ የምላችሁ በምክንያት ነው። እኔ ዛሬም ይሁን ነገ አብርሃም ያላደረገውን ነገር አደረገ ብላ የትኛውም ሴት ስትመጣ ወደኋላ አልልባትም ጭንቅላቷ ላይ ነው መሰቀልበት መቆምበት ጉሮሯ ላይ ማለት ነው። ገባቸው አይደለ አብርሃምን የምንጠላበት ምንም አይነት ምክንያት የለም። ነገር ግን አብርሃም ከዚህ በፊት በተፈጠረው ነገር ፈተፈትን እንጂ እኮ አልሰደብ ነው አልተሰደበም እኮ ይሄ ልጅ ማለት ነው። አልተሰደብኩትም በበኩል ፈተፈትኩበት እንጂ በመጡበትን እና አቤላ የተናገረው ነገር ደግሞ ትክክል አይደለም። መቶ ፐርሰንት ትክክል አይደለም። ምክንያቱም ትክክል ያልሆነበት ምክንያት ሰሞኑ ውጪ በቃ አሁን ይበቃል ብሎ አብርሃም ሲያመናጭቀው ኤፍሬምን እንደዛ ሲናገረው የነበረው ማን ነው እኛንን ወይ አቤላ ነበረ። አሁን ዛሬ ላይ ወጣችና እሺ የኛ ችግር አሁን ሁለታቸው ነው ችግራቸው የሚፈጡት አለች አይደል ሩታ ተናገረች አይደል። የኔ ችግሩ የኔና የአብርሃም ነው አለች። ስለዚህ ችግራቸው መፍታት የሚችሉት ሁለቱም ብቻና ብቻ ናቸው። እሱም አቤላ ሰሞኑ ራሱ መግባት አልነበረበትም። አሁንም መግባት አልነበረበትም። እሱ የሩታ ቤተሰብ ሲመጣ አንተ ምን አገባህ፣ አትግባ፣ የሁለታቸው ነው፣ ሁለታቸው ይጨርሱ፣ ከአብርሃም ጋር ነው መጨረስ ያለባቸው ብሎ ከመናገሩ በፊት ሰሞኑ እሱም ደግሞ አብርሃምና ሩታ ናቸው ችግራቸው መፍታት የነበረባቸው እንጂ እኔ መግባት የለብኝም ብሎ ይናገር ነበረ። አልተናገረማ። ስለዚህ እዚህ ጋር ስህተት ሰርቷል። ለምንድን ነው የምታሽቃብጡለት እንዴ እናንተ? እኛ ሁሌ በውሸት ተመርዘን መኖር ነው እንደምትፈልጉት። እኔ አልመረዝም ከአሁን በኋላ የትኛም ሰው ሩታ ራሱ አጥፍታ ብትመጣ አለቃትም ገባቸው አይደለ? ወደኋላ ለልባትም ለምን ሩታ እዚህ ጋር ጥፋት አለብሽ ብዬ እናገራለሁ። አብርሃምም ደግሞ ጥፋት ሲኖርበት እናገራለሁ። እና አሁንም ደግሞ ችግራቸው አይፈቱም አይደለም፣ ተነጋግረው ችግራቸው ይፈታሉ። አከተመ። ሌላ ነገር የለውም። ሌላኛው ደግሞ ምንድን ነው ማነው ብሩኬና ሀይሚ እንግዲህ፣ ልብስ ስጦታ የተሰጣትን ልብስ እየመለሰች መልሽ እየተባለች፣ በተመልካች ዘንድ የሆነ ነገር እየተባለች። በነገራችን ላይ እኔ ተሰባብራ አለመቅረቱ አለማዘኗ እኔ ደስ ብሎኛል። ለምን ደስ እንዳለኝ ታውቃላችሁ? ልጅቷ የተጎዳች ልጅ ስለሆነች ብዙ ነገር ያሳለፈች ልጅ እናንተ፣ እናት የሚያክል ነገር ማጣት የከፋ ነገር የለም። ገባችሁ አይደለ? ይሄ ከተነገርኳችሁ በቂያችሁ ነው፣ ለእናንተ ማለት ነው፣ ከገባችሁ ከሆነ እና በሴት ልጅ ላይ ደግሞ በሴት ልጅ አምሮ ላይ አትረማመዱ ነገ ግን እሷም ደግሞ እያደረገች ያለችው የኮሜንታተሮች እንትን ነው፣ የኮሜንታተሮቹ ወይም ደግሞ የተሳዳቢዎቹ እንትን ነው እየሰራች ያለችው። አይዲያ ማለት እናንተ እኮ በሰጣችኋት አይዲያ ነው እየሰራች ያለችው። ብሩኬና አብረሀ ብሩኬና ሀይሚ ድብን ያለ ድራማ ነው እየሰሩ ያሉት። ምክንያቱም የትኛውም ሰው ስጦታ ከተሰጠው በኋላ እየተሳሳቁ ስጦታህን እንቀ የሰጠህን ስጦታ እናንተ እናንተ እኮ ነው የምትናቁት። የምሬ ነው የምላችሁ። ትሰደባለ፣ ትናቃላችሁ። በቃ ሰው እና እናንተ ኮሜንታችሁ እና ንግግራችሁ ሲሰሙ እኮ የትኛውም ዩቱበር ይስቅባቸዋል። እኛ ነገርኳቸው እኮ ከዚህ በፊት አብርሃምና ሩታ ሲጣሉ እንባ ከረየው ብለን ስንናገር ነበረ። ከዛ ምንድነው የተደረገው? የሆነ ቀን ኮሜንት እየተነበበ መሳቅ ጀመሩ። ሳቁ፣ ሲስቁ ያንን ደግሞ ፓርትንን በሆነ አጋጣሚ ሰማሁኝ ማለት ነው። ያንን ነገር እንደሚስቁ በኮሜንታተሮች በእኛ ላይ ሲስቁ፣ እኛ በምናወራው አንዱን ከፍ አንዱን ዝቅ አድርገን በምንሳደበው ነገር ሲስቁ፣ በቃ ከዛ በኋላ ነው እኔ ያቆምኩኝ። ሲጀመር ተሳድቤ ልቤ አላውቅም ግን አፍራ አለው። ገባቸው አይደለ? እኔ ምንም ነገር ላለመናገር በደንብ አድርጌ ነው የምቆጠበው፣ ለራሴ ማለት ነው። ስለዚህ ይሄ ነው የምላችሁ። ሀይሚና ብሩክ ደግሞ ያው ብሩክ፣ እንትና ሀይሚ ማለት ነው። ብሩክ እንኳን ያናክል አይደለም ሀይሚ እንግዲህ ለተመልካች በደንብ አድርጋ መልስ እየመለሰች ነው ያለችው። የሚያኖረኝ ተመልካች አይደለም ብላ ይሆን አላውቅም። እስኪ ቴሌግራሟ ገብታችሁ ይኸውት፣ የሀይሚ ቴሌግራም ፎቶ ተነስተው ተነስተው፣ ፕሮፋይል እየቀያየረች እየፖሰተች ነው ያለችው ዋናውን ቴሌግራሟ የምትጠቀምበትን ቴሌግራሟ ገብታችሁ ይዩት። እስኪ ብሩኬና ሀይሚ ተጣልተዋል ብላችሁ ታስባላችሁ? አልተጣሉም። ገባችሁ አይደለም። ስለዚህ እነሱ እየሰሩ ያሉት ስራ ነው። በመቀጠል ደግሞ ስራ ነው ልላችሁ አልኩኝ። ቴሌግራም ላይ እየፖሰደችው ያለችው ነገር አዳዲስ ፎቶ አዳዲስ ፎቶ እየፎቶ ስለሆነ፣ ሌላኛው ደግሞ ስጦታውን እንደዛ ተሸክማ መጣ። እንካ ስጦታህን አልፈልግም ስትለው አረ ሞኛ ትፎግሩ አረ እናንተ ነው የምትናቁት። ተመልካቾች ተው ንቁ፣ የምሬ ነው ምላቸው። እንዴ ንቁ በቃ በኛ ላይ ነው ሙድ የተያዘብን ያለው። እንደ እየጠጣችሁ እኛ እንደእናንተ ክፉ አደለንም፣ እየጠጣችሁ ብላ እንግዲህ ውሃ ፖስታለች ትላንትና እናንተ አረቺ ልጅ እኮ የምር እንትን አለች። በቃ ጨዋዳ ጨምራለች ባጭሩ ማለት ነው። ተመልካች ይህንን አክል ያናድደል። እሷም ለማናደድ ተነስታለች። ስለዚህ እነሱ ለእኔ በበኩል ስራ ነው ብዬ ነው ማስበው። ሲቀጥል ደግሞ ለሰው ልጅ አሲድ እደፋብሃለሁ እንደዚያ ያደርግሃለሁ ትከሰሳላችሁ። ሲጀመር እንደዚ አይነት ነገር አትናገሩ እና ልጅቷ ለእኔ ጀግና ናት። የምሬ ነው ብላቸው። እኔ ጀግኖቼ ናቸው ሩታና ሀይምዬ ማለት ነው እና ሀይሚ ደግሞ ብዙ ነገር ደርሶባት የሆነ ጊዜ የጠፋችበት ጊዜ ታስታውሳላችሁ። የዛኔ ብዙ ነገር ደርሶባት ነበረ። ብዙ ነገር አሳልፋ ተቋቁማ ለዛሬ ደርሳ እኔ አደንቃታለሁ። ለእኔ ጀግና ሴት ናት ማለት ነው። እንደዚያ አይነት ሴት እና እንደዛ ነው እላችኋለሁ፣ ውድ ቤተሰቦቼ አታስቀጽፉኝ፣ አታስለፍልፉኝ። አዎ የእውነት ነው ብላችሁ ና። ለማንኛውም ዛሬ ነጻነቱ ይዛ ጎትታ ስትመጣልን የአብርሃም ነው ብላ ስትመጣ፣ እያንዳንድሽ የአብርሃም ነው ብለሽ ትፈርጂያለሽ ወይስ የሌላ ሰው ነው ብላችሁ እንደምፈርዱ አያችኋለሁ ማለት ነው። ምክንያቱም አንዳንዴ እውነትን እንደ ባጤል አድርጋችሁ የምትከታተሉ ሰዎች አላችሁ። እውነትን ደግሞ ይመራችኋል ውሸትን የሚጣፍጣችሁም ሰዎች አላችሁ። የምድሬ ነው ብላችሁ እኔ ቺልች ጎሮሯዋ ላይ እንደዚህ ተሰክቼ ነው የምቆምበት ያለምንም ጭቅጭቅ። እኔ አባ በአብርሃም አልደራደርም ገባቸው። አይደለም ወለ በአብርሃም ወላ በሩታ ማለት ነው። አብርሃም ጥፋት ሲኖርበት ነው ጥፋቱ ነው የምነግረው። ሩታም ጥፋት ሲኖራት ነው ጥፋቱ ነው የምነግራት። አከተመ። ከዛ ውጭ ምንም የምላቸው ነገር የምነገራቸውም ነገር የለም ነው የምላቸው። ውድ ቤተሰቦች ልባንኛውም ዛሬ ስትመጣ አጥባት አለው እኔ። እነሱም ደግሞ አይታረቁም አይደለም፣ የሚታረቁ ሰዎች ናቸው። ምክንያቱም በመካከላቸው ልጅ የሚባል ነገር አለ። የብልግና ቃላት ደግሞ ሩታን ስትሳደቡ እኔ ቤት እኔ ቤት እንዳትሳደቡ፣ ፔንሲዮን ሄዱ። ሲቀጥል ደግሞ ቤተሰቦቻችሁ ጋር፣ እናት ያሳደገችሽ እናትሽና አባትሽ ጋር ሄደሽ ይህንን ቃላት ተጠቀሚባቸው፣ ወይም ደግሞ ማህበረሰባችሁ ጋር ሄዳችሁ ተጠቀሙ፣ ነው የምላችሁ ማለት ነው። እና ሴትነታችሁ ራሱ እውነት ለመናገር ያስገምታችኋል። እናንተ ህይወት የላቸው ምንድ ንግ ህይወት እንደዚህ አይነት ቃላት ይጻፋል እንዴ? እንደዚህ አይነት ቃላት አንቺ እንደዚህ ተብሎ የብልግና ቃላት የሆነ የህፍረት ገላ ነገር ጠቅሳችሁ ትናገራላችሁ እንዴ? ለማንኛውም ሰላሙ ሁኑልኝ።